የኢትዮጵያ መድኃኒት አቅራቢ አገልግሎት ጅማ ቅርንጫፍ የሕክምና ግብአት ስርጭት አቅምን ማሳደግ፣ የመገኘት ምጣኔን ማሻሻል ላይ የመጠቀሚያ ጊዜ ያለፈባቸውን ግብአቶች ምጣኔን መቀነስ፣ የደንበኞች እርካታን መጨመር፣ የመጋዘን አያያዝ፣ ጊዜ ያለፈባቸው ግብአቶች የአወጋገድ ስርዓት፣ እነዚህንና ሌሎች ጉዳዮችን በተመለከተ በርካታ ለውጦች ማስመዝገቡ ይታወቃል። በመሆኑም የጤና ሚኒስቴር ተጠሪ ተቋማት ቅርንጫፉን ጎብኝተው በተመለከቱት ለውጦች ላይ የሰጧቸውን አስተያየቶች እንደሚከተለው ልናስቃኛችሁ ወደናል። አብራችሁን ቆዩ። መጀመሪያ ፋርሚድን ወደ መድኃኒት ፈንድና አቅርቦት ኤጀንሲ አሁን ኢፒስስ ኢትዮጵያ ፋርማስቲካል ሰፕላይ ሰርቪስ ወደሚባለው ተቋም ስንቀይረው ይሄ ግቢ ጅማ በትንሽ መጋዘን ውስጥ ፋርሚድ ሲሰራ እንደነበረና ነገር ግን የነበረው ማኔጅመንት ወደፊት ታሳቢ አድርጎ ይሄን ቦታ ለፊውቸር ኤክስፓንሽን ብሎ የተወው ነበር። ስለዚህ እኛ በማኔጅመንቱ ተረክበን ስንሰራ የመጀመሪያው ስራችን ኢንፍራስትራክቸሩን ማደራጀት መቻል አለብን። መጋዘን ከሌለ ለፍሊት ማኔጅመንቱ መድኃኒት ማድረሻ መኪና በሌለበት ስራ መስራት አይቻልም። መድኃኒት ደግሞ ሴንሲቲቭ ነው። በአግባቡ መያዝ አለበት፣ በጥንቃቄ መድረስ አለበት ተቋማት የሚለው አላማ ስለነበረን እዚህ ቦታ ላይ መጋዘን ለመስራት በጣም ከፍተኛ ርብርብ እናረግ ነበርና በተለይ ደግሞ አጋር ድርጅቶች አግዘውን መጀመሪያ ይህ መጋዘኑን እንዲሰሩልን በኢትዮጵያ ውስጥ 17 መጋዘን በሎጂስቲክስ ማስተር ፕላኑ በፋርማሲቲካል ሎጂስቲክስ ማስተር ፕላኑ 17 መጋዘን እንዲሰራ ስንጠይቃቸው አስሩን በዚህ ስትሪል ስትራክቸር መስራት እንችላለን ስላሉ አንዱ የመረጥ ነው ጅማን ነበረ። መጋዘኑን ከሰሩ በኋላ ደግሞ ኖ ራክም ያስፈልገናል ብለን ደግሞ በሁለት ያው ፌዝ ራኩን አሟላን። ቀጥለን ደግሞ ፎርክሊፍቶችን ከዛ ደግሞ ይህንን ያገዘንን የውጭ ድርጅት ዩኤስኤድ የሚባለውን ሀምሳ ተሽከርካሪ ደግሞ ልትሰጠን ብትችል ብለን ሁሉም ተሳክቶ ዛሬ ላይ ያን የሰራነውን ኢንፍራስትራክቸር ደግሞ አሁን ያለው ማኔጅመንት የመድኃኒት ማቅረቡን እንዲሳለጥ አድርጎ እዚህ መድረሶ እጅግ በጣም እጅግ በጣም ደስ የሚልና ተደማምሮ የመጣ ምርታዊ ለውጥ የመጣ መሆኑ በጣም ያስደስተኝ መሆኑን እገልጻለሁ። ትልቁ ነገር ቀደሙም ጤና ጣቢያ ጎብኝተናል። ቀጥታን የሚሄደው ፋርማሲ ነው። መድኃኒት ይቀርባሉ አቬለብል ነው ወይም የሚለው ነው የሰማ ነው። ከ80 ፐርሰንት በላይ የፕሮግራም መድኃኒት ይቀርባል የሚል ነበረ ጠዋት በነበረን ጉብኝት የሰማሁት። እዚህ ደግሞ ገለጻው ላይ ከ90 ፐርሰንትም በላይ የደረሰ ነው አት ናሽናል ሌቨል። ይሄ በእውነቱ ለሀገራችን ትልቅ ስራ ነው። አንዱ ትልቁ የመድኃኒት አቬይላብሊቲ ሆነው፣ ምክንያቱም መጨረሻው ግባችን መድኃኒቱ ለሚፈለገው ዓላማ በሚፈለገው መጠን በፍላጎታቸው መሰረት መድረሱ ነው። ትልቁ ነገር ደግሞ ከዚህ ተያይዞ መድኃኒቱን ተቋማት ድረስ ማድረሱ ነው። ይሄ በወረቀት ላይ በሪፎርም ፕሮግራሞች ላይ ስናስበው የነበረ ነው። ዛሬ በተጨባጭ መሬት ላይ ወርዶ አይተነዋል። አሁን ያለው ማኔጅመንት ደግሞ የካይዘን ሲስተም፣ የካሜራ ስርዓቱን፣ የሴኩሪቲውን፣ መድኃኒቶች አቀማመጣቸውን በአጭር ጊዜ ደግሞ እንዲንቀሳቀሱ ማድረግ መቻሉ፣ አሁን ያለው ማኔጅመንት ሲስተሞችንን፣ ካሜራዎችንን፣ አስራሩን፣ የመድኃኒት አቅርቦቱን በማሳለቶ ምስጋና ይገባዋል። ዋና በደንብ ቪዚት ስናደርገው የዛሬ ኢትዮጵያና የነገ ኢትዮጵያን እያየን የዛሬ ተቋማችንና የነገ ተቋማችንን እያየን ትናንት የነበርንበትና ዛሬ ምን እንደሚመስል ደግሞ በጋራ እያየን ስለነበረ ከጠዋት ጀምሮ ባየነው ነገር አንዳንድ ቦታ ላይ በጣም የተደነቅንበት፣ ሌሎቹ አሳይመንቶች ደግሞ በጣም በብዛት የሚቀሩ ኔን ነገር እያየን ዛሬ ደግሞ አሁን የምንገኝበት የኢፒስስ የጅማ ብራንች ላይ ስንገኝ ኢፒስስ ከታሪክም እንደምናውቀው ድሜው ረጅም ነው። የሆስፒታሎቻችን ጀርባ ጥንት ነው። ዞሮ ዞሮ ሁሉም ተቋማት አሉ ከተባለ ከጀርባው መድኃኒትና አቅርቦት ከሌለ ተቋማት ተቋማት ሳይሆኑ የቅሬታ ምንጭ ነው የሚሆኑት። ዛሬ ላይ እዚያ ያየነው ነገር ደግሞ በጣም የተደነቅንበት ለሁሉም ተስፋ የሰጠው የሲስተም ዝርጋታው አንደኛ፣ ከዚህ በፊት ችግር ሲሆን የነበረው መድኃኒት እጥረት ብቻ አይደለም። በትልቁ የነበረው ስርዓቱ፣ ዲስትሪቡሽን ሲስተሙ ችግር የነበረበት እሱን ፈቶ ፒኤስኤስ ዛሬ ሁሉም ደግሞ ውስብስብ የነበሩ ስርዓቶችን ቀንሶ ስርዓቶቹን ወደ ኖርማል ስርዓት አምጥቶ ከሌሎቹ ጋር የካይዘን ሲስቴም በዚህ መልክ አፕላይ አድርጎ ለውጥ ስላሳየ በጣም ደስ ብሎኛል በግሌ። ኤፒኤስኤስ ዛሬ ላይ የተቋሙን ሲፒዩ ሲስቴሙን ተቋሙን ረን ሊያደርግ የምችለውን ነገር በሙሉ አፕላይ አድርጎ ዛሬ ላይ መፍትሄ ይዞ ስለመጣ በጣም ደስ ብሎናል። አሁን በምናየው ነገር ደስተኞች ነን እንደ መድኃኒት አቅርቦት ያለውን ችግር እንደ ሀገር ሁላችን የምናውቀዋለን በተለይ እኔ እንደው ታች በነበርኩበት ሰዓት ሁልጊዜ ፊልም አድርገው ያው በየግምገማ ተብሎ የጤና ግምገማ ሲባል የመድኃኒት አቅርቦትን ሳይወቅስ ቅሬታ ሳያሰማ የሚወጣ አመራር አልነበረም ይሄን ጨምሮ ማለት ነው ዛሬ ላይ ግን በጣም ፕሮግረስ ነገሮች አሉ። ከአስር ዓመት በፊት የመድኃኒት ፋብሪካ መድኃኒት ለመግዛት ከምሰራበት ኦርጋናይዜሽን ሄጄ ነበር እንደዚህ ዌል ኦርጋናይዝድ ሆኖ አላገኘ ነው። ዛሬ ግን ይሄን በማየቴ በጣም ተደስቻለሁ። በዚህ ምሰሩ ተባረጉ። በዓለም አቀፍ ደረጃ የኤክስፓየሪ ሌቨል አለ በደብሌቾ። እዛ ደረጃ ላይ ለመድረስ ብዙ ጥረቶች ነበሩ። የምናስወግዳቸው ሜዳ ላይ ነበር የምናስወግዳቸው የተለያዩ ቦታዎች አዋሽ አርባ ዶርማንት የሆኑ ቦታዎች ላይ ቮልካኑ ያለበት ቦታ ነበር የሚወገደው። ያንን ለማስወገድ ግን ዛሬ ያየነውና እና የጎበኘው ነው ደግሞ ትልቅ የማስወገጃ ለተቋሙ ብቻ አይደለም፣ ለሌሎችም የጤና ተቋማት፣ ለፕራይቬቱም ጭምር ትልቅ ስራ ነው፣ ለውጥ የሚያመጣ ነው። እንግዲህ ኢፒኤስኤስ ብዙ ነገሮችን አፕላይ እያደረገ ነው አንዱ ዛሬ ባየው ነው የኢኮ ፍሬንድሊ የሆነው የኢንሲኒሪተር ሲስተም ነው። ይህንን ኢኮ ፍሬንድሊ የሆነውን ወደ ኋላ ያቀረንበትን ኢፒኤስኤስ ዛሬ ላይ አምጥቶ የኤክስፓይሪ ዴቶቹን ዜሮ ሁሉም ዜሮ ለማድረግ መሞከሩ ያንን ነገር ብክለት መቀነሱ ቀላል ነገር አይደለም። ሆኖም ግን ቢገኝ ከዚህ በኋላም ከመጣ ከዚህ በፊትም የነበሩ ውስብስብራቶች ኤክስፓይሪ የሆኑ ድራጎች ተቋማችንን የሚረብሹ እንደ ስቶሬጅ የሚያጨናንቁ ለማስወገድ የሚያስቸግሩ ሲስቴሞች ነበሩ። ይህንን ዛሬ ፒ ኤስ ኤስ በቀላሉ እያስወገደ ስለሆነ ሁላችን ደስ ብሎናል። አካባቢ ያሉ ተቋማትም ሄልፖስቶ ጭምሮ ጭምሮ ሆስፒታሎች፣ ጤና ጣቢያዎች ያሉን ተቋማት በሙሉ ከዚህ በኋላ እየተጠቀሙ ከብክለት ጋር መሰቃየት ሳይሆን ከኢፒኤስኤስ ጋር ቀርቦ በመስራት ሲስተሙ መጠቀም መቻል አለባቸው። ሁላችንንም የሚፈተነን የሚያስቸግረን በተለይ ኤክስፓየር ያደረጉ መድኃኒቶችን የት እንውሰዳቸው የት እንጣላቸው ተብሎ ሁላችንም ጭንቀት ነበር። ዛሬ ላይ እኔ ለመጀመሪያ ጊዜ የጎበኘው ተቋም ስለሆነ ከወንድማችን ከክቡር ዶክተር አቡ ቃድር ጀምሮ እስከታች ያሉ አመራሮችንም አንድ ጊዜ ብታመሰግኑ ደስ ይለኛል። እንደ ኦሮሚያ ክልል ኤክስፓየር አድርገው ያሉት መድኃኒቶች ለማስወገድ ኦልሬዲ የጠየቃችሁት እንዲያክል መጠን ገንዘብ ፈርመን ወደ ፕሮሰስ ላይ ስላለው ይመጣል ብዬ አስባለሁ። እኛ እንደ ክልል ጀምረናል፣ ሌሎቻችሁም እንደምትጀምሩ ተስፋ አረጋለሁ። ምክንያቱም ቅድም ሲባል እንደነበረ ብዙ ጥያቄ ነበር። በዚህም ግንባር ቀደም ሆነን የጤና ተቋሞቻችን ኤክስፓየር ካደረጉ መድኃኒቶች እንዲመፁና ትክክለኛ ደህንነቱ የተጠበቀ የአገልግሎት አሰጣጥ እንዲሳለጥ አበክረን እንሰራለን።